ሰላም ጤና ይስጥልን አድማጮቻችን፣ የሲቢቢ ዜና እነሆ። ከዜናዎቹ ጋር ጃለኔ መቃሳ። በግል ጥረታችን ስራ አግኝተን ወደ ውጭ ሀገር ለመሄድ አስፈላጊውን መረጃ ብናሟላም መንግስት ከሀገር እንዳንወጣ ከልክለውናል ሲሉ ስራ አጥ ወጣቶች ቅሬታቸውን አሰሙ። ቁጥራቸው ሰላሳ የሚጠጉ ወጣቶች በኩዌት ሀገር በራሳቸው ጥረት ስራ ፈልጎ ለማግኘት እስከ 500 ሺህ ብር ወጪ አድርጎ ቢያገኙም ፈቃድ እንደተከለከሉ ተናግረዋል። ለጉዞ ያስፈልጋል የተባለውን የኦንላይን ሰነድ መያዣ ኮድ ኪዩአር ለመጠየቅ ወደ ሰራተኛ እና ማህበራዊ ጉዳይ ሚኒስቴር ቢሄዱም ጉዞ ታግደዋል የሚል ምላሽ ተሰጥቶናል ሲሉ ለሚዲያ አካላት ቅሬታቸውን አሰምተዋል። በጅማ ዩኒቨርሲቲ ባለፈው ዓመት የማዕረግ ተመራቂ እንደነበረ እና ስሙ እንዳይጠቀስ የጠየቀው ወጣት ላለፉት ስምንት ወራት በሀገር ውስጥ ስራ ለማግኘት ብሯሯጥም እድሉ ጠባብ ነው ሲል ገልጾ፣ ኩዌት ሀገር የሚኖር ዘመዱ ስራ እንዳገኘለት እና የመንጃ ፈቃድን ጨምሮ የተለያዩ ዶክመንቶችን ለማሟላት እስከ አምስት መቶ ሺህ ብር አውጥቻለሁ ሲልም ተናግረዋል። ከሰራተኛና ማህበራዊ ጉዳይ ሚኒስቴር በኩል ያስፈልጋል የተባለውን የሀያ ሺህ ብር ክፍያ የሚሟላው የኪውአር ኮድ ለማድረስ ወደ ሚኒስቴር መስሪያ ቤቱ ብሄድም እሱን ማድረግ እንደማልችል ተነግሮኛል ብለዋል። በተደጋጋሚ መስሪያ ቤቱን በመሄድ ምክንያት ቢጠይቅም ከላይ አካል የወጣ ትዕዛዝ ነው መባሉንም አስረድተዋል። ሰላሳ የሚጠጉ ተመሳሳይ ችግር ያጋጠማቸው ወጣቶች ተሰብስበው ወደ ስራ እና ክህሎት ሚኒስቴር ቢሄዱም መልስ የሚሰጣቸው አካል እንዳልተገኘ ተናግረዋል። በዚህ ሁኔታም አንዳንዶቹ ተስፋ በመቁረጥ በህገ ወጥ መንገድ በጀልባ ከሀገር እየወጡ መሆኑንም ገልጸዋል። በመጨረሻም የሚመለከተው አካል ምንም ምላሽ እንዳልሰጠበት ተገልጸዋል። መንግስት በግዳጅ ለውትድርና ልጆቻችንን እየመለመለብን ነው ሲሉ ወላጆች ቅሬታቸውን አሰሙ። በኦሮሚያ ሁሉም አካባቢ መንግስት በግዳጅ ቄሮችን በመመልመል ወደ ውትድርና እንዲገቡ እያስገደደ መሆኑን የተለያዩ አካላት ለዜና ዝግጅት ክፍላችን ገልጸዋል። ከአሁን በፊትም በተደጋጋሚ ባሰማራቸው ካድሬዎች እና ሚሊሻዎች ስራና ቤት ይሰጣቸዋል በማለት ሸንግሎ ወደ ውትድርና ቢልኳቸው ምን ላይ እንደደረሱ አናቅም በማለት ምሬታቸውን ገልጾም አሁን ላይም ኃይልን ተጠቅሞ በግዳጅ ልጆቻችንን እየመለመለብን ነው ሲሉ ሀሳባቸውን ገልጸዋል። አያይዘውም ወጣቱን አሳዶ የጠቆመና ያስያዘ ባመጣው የሰው ቁጥር እንደሚከፈለውም ገልጸዋል። አንዳንድ ያነጋገርናቸው ቄሮች እንደገለጹት ባላመንበት ጉዳይ አንሰደድም፣ ነገር ግን እንደምንም የተሰጣችሁን ኮታ ሞልታችሁ መላቅ አለባችሁ የተባሉ ሚሊሻዎች ውሏችንን በመከታተል ቤት ለቤት እየዞሩ ያሳዱናል ብለዋል። በኋላ ቀር የፖለቲካ አመለካከት የሚታወቀው ፋኖ በወለጋ ዳግም ሰላማዊ ሰዎች ላይ ጥቃት ማድረሱ ተሰማ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ኪራሙ ወረዳ እና አቤዶንጎሮ ጽንፈኛው የፋኖ ቡድን ዳግም በሰላማዊ ሰዎች ላይ ጥቃት ማድረሱ ነዋሪዎች ተናግረዋል። በኪራሙ ወረዳ ልዩ ስሙ ጨቢ ተብሎ በሚጠራው አካባቢ ተኩስ በመክፈት አስራ ሶስት አርሶ አደሮችን መግደሉን ነዋሪዎች ለሲቢቢ ሚዲያ ተናግረዋል እነዚህም ፈቀዳ ጎበና፣ ታደለ አበበ፣ ተረፈ ወየሳ፣ ተስፋዬ ማሞ፣ አቢቲ ተስፋዬ፣ ጎንፋ ኪኮ፣ ጌታውን ነገሪ፣ አበበ አለማዮ፣ ፍርዲሳ አመኑ እና ሌሎች ግለሰቦች ላይ ግድያን ፈጽመዋል ሲሉ ተናግረዋል። አያይዘውም፣ እነዚህ ጽንፈኛ ቡድኖች ከባባድ መሳሪያዎች መትረየስና ስናይፐርን ጨምሮ የታጠቁ ሲሆን ድንበር ተሻግሮ ሰላማዊ ሰዎች ላይ ጥቃት ፈጽመዋል ሲሉ ሀሳባቸውን ገልጸዋል። ከጥቂት ቀናት በፊትም በዚሁ አካባቢ የሰዎች መጥፋቱን ተናግረዋል። ይህ በእንዲህ እንዳለ ጽንፈኛው ቡድን የቀበሌውን ነዋሪ ሙሉ በሙሉ ማፈናቀሉንም ተሰምተዋል። በተደጋጋሚ ፋኖ የሚፈጸመው መሰል ጥቃቶች ወለጋም በአማራ ዲዚሞ እናካታለን የሚል አላማን ያነገበ ሲሆን ዲዚሞ ክፍለጦር በማለት ማህበረሰቡ ላይ ተኩስ ማወጃቸው የሚታወስ ነው።